አይቭ ስራውንዴድ ጋዛ ውዝ ማሲቭ ላውድ ስፒከርስ ከነክተድ ቱ ዚስ ማይክሮፎን ኢን ሆፕ ዛት አወር ዲር ሆስታጅስ ዊል ሄር ማይ መሴጅ ጋዛን ድምፅ አጉልቶ በሚያሰማ በርካታ ስፒከር ከብቤዋለሁ። እያንዳንዱ ስፒከር ደግሞ ከዚህ ማይክራፎን ጋር ተገናኝቷል። ይህንን ያደረግኩትም በዚያ የታገቱ ውዶቻችን ድምፄን ይሰሙታል የሚል ተስፋ ሰንቄ ነው። አፊሉ ሎሎሽኒያ ሐአም ኩሎ ይትም አር ብሬ ሂሮስ This is Prime Minister Netanyahu speaking to you live from the United Nations. ውድ ጀግኖቻችን ሆይ የምትሰሙት ድምፅ የእኔ የጠቅላይ ሚኒስትር ኔታንያሁ ነው። የምናገረው ደግሞ ከተባበሩት መንግስታት በቀጥታ ነው። የረሳናችሁ እንዳይመስላችሁ ለአንድ ሰከንድም ቢሆን አንዘነጋችሁም። ሕዝበ እስራኤል ከእናንተ ጋር ነው። አናቅማማም፣ አናመነታም፣ አናንቀላፋም። እናንተን ወደ ቤታችሁ ሳንመልስ ለአፍታ አናርፍም። ኦል ኦፍ ዩ ሆም። ጠቅላይ ሚኒስትሩ ወደ አሜሪካ የተጓዙት ጋዛን በታንክና መድፍ ብቻ ከበው አልነበረም። ያችን 41 ኪሎ ሜትር በ7 ኪሎ ሜትር የተከበበችን ሰርጥ ሰራዊት ብቻ ሳይሆን ድምፅ ማጉያ መሳሪያዎችም እንዲከቧት አድርገዋት ነበር። አላማቸው ከተባበሩት መንግስታት የስብሰባ አዳራሽ በጋዛ ውስጥ የታገቱ እስራኤላውያን የጠቅላይ ሚኒስትራቸውን ድምፅ እንዲሰሙ ለማድረግ ነበር። የኔታንያሁ ንግግር ከታጋቾች ዘንድ ስለመድረሱ የታወቀ ነገር ባይኖርም በጋዛ ዙሪያ ግን በመኪና ላይ የተጫኑ ስፒከሮች በኒውዮርክ የተደመጠውን ስሜት ቀስቃሽ ንግግር ሲያሰሙ ታይተዋል። ኔታንያሁ ስለታገቱባቸው ወገኖች እንድናገሩ በጋዛ ስፒከር አሰማርተው በተገኙበት የኒውዮርኩ ስብሰባ ላይ እንዳይታደሙ ደግሞ የፍልስጤም አስተዳደር ፕሬዚዳንት መሐመድ አባስ ከአሜሪካ መንግስት ቪዛ ተከልክለዋል። ስለታገቱ ሰዎች የሚጮህ ድምፅ በቀጥታ ይደመጥ ዘንድ ማይክራፎኑን ከኒውዮርክ እስከ ጋዛ ይተክላል። የሚገደሉ በሺ የሚቆጠሩ ሕፃናት ስለ እነሱ የሚናገር አንደበት እንዳይኖር ደግሞ ቪዛ ትሰጥም ይባላል። እንዲህ ያለ አድሏዊ ዓለም ባለበት በዚህ ሰሞን ከጋዛ ምድር ስለ ሰብዓዊነት የሚጮሁ ጦርነትንም የሚጸየፉ ሁሉ የሚደሰቱበት አንዳች በጎ ዜና ተሰምቷል። ዜናው እስራኤልና ሐማስ የተኩስ አቁም ስምምነት አደረጉ የሚል ነው። የአሜሪካው ፕሬዚዳንት ይህንን ብሥራት ከተናገሩ በኋላ ከፈራረሱት የጋዛ መንደሮች መሃል ተስፋ ፈንጥቋል። በሰላም ወዳድ እስራኤላውያን ዘንድ ፌሽታ ሆነ፣ ይህንንም በአደባባይ ላይ ለመግለጥ ተሽቀዳደሙ። የሚቀጠፉ የፍልስጤም ሕፃናት ታረፉ። የእስራኤል እናቶች በደስታ ዘመሩ፣ በዚያ እልልታ ሆነ። የእስራኤል ድብደባ በጋዛ የሐማስ ጥቃት በእስራኤል ከተጀመረ ልክ ሁለተኛ ዓመቱን የደፈነው ባሳለፍነው ማክሰኞ ነበር። ሦስተኛ ዓመቱን መቁጠር በጀመረበት ማግስት ግን ከዋይታውስ የተሰማው ሰበር ዜና ተስፋን የሚሰብር ሳይሆን ሰላምን የሚያበስር ሆነ። የነገሩን መሳካትና መፍጠን የተመለከቱ ሁሉ የተደነቁበት የሰላም ዜና ኔታንያሁ ከሁለት ሳምንት በፊት በኒውዮርክ ሲናገሩ ጦርነቱ የሚቆመው ሐማስ ተደምስሶና ጋዛ አንዲት መሳሪያ የማይታጠቅ ኃይል እንዲኖር ከተደረገ በኋላ ነው ብለው ሲናገሩ፣ ልክ ከአንድ ወር በፊት መስከረም ዘጠኝ በካታር ለድርድር የተቀመጡ የሐማስ ሰዎችን እስራኤል በቦምብ ስትመታ የሰላም በሮች ሁሉ ጭላንጭላቸው እንደተመረገ ተቆጥሮ ነበር። ትናንት በአሜሪካ የካቢኔ ስብሰባ ላይ ንግግር ያደረጉት ማርኮ ሩቢዮም ያሉት ይህንኑ ነው። ከአንድ ወር በፊት የነበረውን ሁኔታ የተመለከተ ሁሉ ሰላም ይበጣል ብሎ ካሰበ እሱ በእርግጥም ነብይነትን የታደለ መሆን ይኖርበታል። ያልተጠበቀው ግን ደግሞ የማይቀረው ጉዳይ ሆነ፣ የተኩስ አቁም ስምምነት። እያንዳንዱ የሚያልቅ ጦርነት መጨረሻው ድርድር ነውና ሐማስና እስራኤልም ያንኑ አደረጉ። እዚህ ጋር ስንደርስ ጥያቄዎችን እናንሳ። በትክክል የተፈረመው ስምምነት ምንድን ነው? የተፈጻሚነቱስ ነገር እንዴት ያለ ነው? ባይደን ያልቻሉትን ትራምፕ እንዴት ተሳካላቸው? በእርግጥ ይህ የጦርነቱ ማብቂያ ነው ወይ? በቀጣይ እስራኤሎችም ሆነ ሐማሶች ለፈረሙት ውል የመታመናቸው ደረጃ ምን ያህል ነው? እነዚህን ጥያቄዎች በማብራራትና በማብላላት ላይ ያሉ ጸሐፊዎች ያሰፈሩትን አንብበናል። የደረስንበትን እናጋራቸዋለን። የዶናልድ ትራምፕ አማች ያ ከነስለሽ በቀለና አብይ አህመድ ጋር ሆኖ የህዳሴ ግድብን ለአብርሃም አኮርድ መስዋዕት ሊያደርገው የነበረው አይሁዳዊው ጃሬድ ኩሽነር እንደገና ወደ መካከለኛው ምስራቅ ፖለቲካ ተመልሶ በትኩሱ የጋዛ እስራኤል ጉዳይ ገብቷል። ከቶ እጅህ ከምን ብለን እንጠይቀዋለን። እስራኤል በአሜሪካ ፕሬዚዳንቶች ታሪክ እንደኔ ያለ ባለውለታ ወዳጅ የላትም የሚሉት ትራምፕ የአረብ አገራት መሪዎች ጓደኞቼ ናቸው የሚለውን ንግግራቸውን ደጋግመው በማሰማት የሚታወቁት የዋይት ሃውሱ ሰው ተሳክቶላቸው የተኩስ አቁም ስምምነት አፈራርመዋል። ስምምነቱ የመጀመሪያ ዙር የሚል መጠሪያ ተጨምሮበታል። ፈርስት ፌዝ ኦፍ አን አግሪመንት የሚለው ገለጻ ነገሩ የበለጠ ስር እየሰደደን እንደሚሄድ ሁለተኛና ሶስተኛ ደረጃዎችም እንደሚኖሩት የሚጠቁም ተብሎለታል። የመጀመሪያው 42 ቀናትን በፈጀ ጊዜ ውስጥ ይተገበራል ተብሎም ቀን ተቆርጦለታል። ሀያ አንቀጾች ያሉት የሰላም ስምምነት ያስቀመጣቸው ድንጋጌዎች ሁለቱም ተፋላሚዎች ጠመንጃን ዝም ያስብላሉ ከሚለው ጀምሮ እስራኤል በጥልቀት ከገባችባቸው የጋዛ አካባቢዎች ሰራዊቷን ታስወጣለች፣ ሐማስ ትጥቆቹን በሙሉ አስረክቦ ፖለቲካ ይተዋል ያገታቸውን በሙሉ ያስረክባል። የሞቱትንም አስከሬናቸውን፣ በሕይወት ያሉትንም እንዲሁ ለእስራኤል ይሰጣል የሚለውን ያካተተ ነው። የስምምነቱን ነጥቦችና እንዴት እንደሚፈጸሙ የሚያትተውን የውል ሰነድ አለፍ አለፍ እያልን ስንመለከተው፣ ጋዛ ለጎረቤቶቿ ሁሉ ስጋት በማትሆንበት ደረጃ ከሽብርተኛና ጽንፈኛ ቡድኖች እንድትነጻ ይደረጋል የሚለውን የመጀመሪያው አንቀጽ ላይ እናገኘዋለን። እጅግ ስለተጎዳው የሰርጡ ህዝብ ሲባል ጋዛ መልሳ ትገነባለች የሚለው በሁለተኛነት ሰፍሯል። ሐማስም ሆነ እስራኤል ይህንን የስምምነት ሰነድ በፈረሙበት ቅጽበት ውጊያ ያቆማሉ። ለውሉ ገቢራዊነት ሲባል የእስራኤል ጦር ስምምነት ወደ ተደረሰበት ቦታ ይንቀሳቀሳል። ይህ ሲደረግም አንድም የምድርና የሰማይ ድብደባ አይካሄድም። የእስራኤል ጦር ሙሉ በሙሉ ጋዛ ለቆ እስኪወጣ ድረስም የጦር ግንባሮች ፈርሰው ከሁለቱም ተፋላሚዎች የነጹ ይሆናሉ የሚለው ደግሞ ሶስተኛው ነጥብ ነው። እስራኤል ይህንን ስምምነት ተቀብያለ ብላ ባወጀች በሰባ ሁለት ሰዓታት ውስጥ ሐማስ በቁጥጥር ስር ያደረጋቸውን ታጋቾች ይለቃል። እነዚህ ታጋቾች ሲለቀቁ ደግሞ እስራኤል ዕድሜ ልክ ፈርዳ ያሰረቻቸውን 250 ሰዎችና በኦክቶበር 7ቱ ጥቃት ወቅት ሰብስባ ያሰረቻቸውን 1700 ሴቶች ሕፃናትና ሌሎች ወገኖች ትለቃለች፣ 15 ፍልስጤማውያንን አስከሬናቸውን ታስረክባለች የሚሉት ጉዳዮች በስምምነቱ አራተኛና አምስተኛ ነጥብ ሆነው ተካተዋል። ሐማስ እጅ ላይ ከሚገኙ አርባ ስምንት ሰዎች መካከል በሕይወት ያሉት ሀያ ብቻ ናቸው ብሎ የሚያምነው የእስራኤል መንግሥት የሞቱትንም አስከሬናቸውን እፈልጋለሁ ሊያመጣ ይገባል ብሏል። ሐማስን እናም የፍልስጤሞችን አስከሬን ለመስጠት እንደ ተስማማው ሁሉ እሱም ከሐማስ እጅ የእስራኤላውያንን አጽም ይጠብቃል ተብሏል። የአሜሪካው ፕሬዚዳንት የፊታችን ሰኞና ማክሰኞ የእስረኞች ልውውጥ እንደሚደረግ ቃል ገብተዋል። ስለ ሰብአዊ አገልግሎትና እርዳታ መድረስ የሚያወሩት ሶስቱ አንቀጾች ከቀጠሉ በኋላ ዘጠነኛው ላይ ሲደርስ ስለ ጋዛ የወደፊት አስተዳደር የሚያትተው ክፍል ይመጣል። በጋዛ ቴክኖክራቶችና ፖለቲከኛ ያልሆኑ ፍልስጤማውያን ጊዜያዊ መንግስት ያቋቁማሉ። እነሱ የሚመሰርቱት መንግስት ዓለም አቀፍ የሰላም ቦርድ የሚባል አካል ይቆጣጠረዋል የሚለው አንቀጽ ዘጠኝ ዓለም አቀፍ ቦርድ የጋዛን መልሶ የማልማት ሥራ የሚመራ እንደሚሆንም ተገልጿል። ይህ ደግሞ የትራምፕ ኢኮኖሚ የልማት ዕቅድ የሚል ስያሜ የተሰጠው ሲሆን በመካከለኛው ምስራቅ ውብ ከተሞችን የመፍጠር ግብ ያለው የባለሙያዎች ቡድን ይቋቋማል። በጋዛ ልዩ የኢኮኖሚ ዞንም ይቋቋማል። በዚህ ተግባር ላይ ከሚሳተፉ ሀገራት ጋር ተመራጭ በሆነ የታሪፍና የግብይት ዋጋም ድርድር ይደረግባቸዋል። እነዚህ ነጥቦች በዘጠነኛው አስረኛውና አስራ አንደኛው አንቀጾች ላይ የሰፈሩ ተመጋጋቢ ሐሳቦች ናቸው። እዚህ ጋር አንድ ነጥብ እንመልከትና ወደ ስምምነቱ አንቀጾች እንመለሳለን። ዶናልድ ትራምፕ እኒያ የጋዛን ህዝብ ወደሆነ ሌላ አገር እናሰፍረዋለን በዚያም ቅንጡ የመዝናኛ ከተማ እንሰራበታለን ሲሉ የነበሩት የአሜሪካው ሰው በአስረኛው አንቀጽ ላይ ያስገቡት የትራምፕ የኢኮኖሚ ልማት እቅድ በጋዛ ምንድን ነው? በእርግጥ ጋዛውያን በግዛታቸው መኖር መብታቸው አሁንም ዋስትና የለውም። ምን ይህንኑ ጥያቄ በጋዜጣዊ መግለጫ ላይ ተጠይቀዋል የጋዛ ህዝብ በግዛቱ ላይ የመኖር መብቱን አይነፈግም ብለው ቃል ሊገቡ ይችላሉ ወይ የሚለው የጋዜጠኛዋ ጥያቄ በትራምፕ አጥጋቢ ምላሽ አልተሰጠበትም ጋዛ አሁንም ቢሆን ለሰው መኖሪያነት የማይሆን አሰቃቂ ስፍራ ነው ለዚያ ህዝብ የተሻለ መኖሪያ ልንፈጥርለት እየታተርን ነው በማለት የተድበሰበሰ ማብራሪያ ሰጥተዋል

በስምምነቱ አንቀጽ ላይ ትራምፕ ኢኮኖሚክ ዴቨሎፕመንት ፕላን በሚል ስያሜ የተቀመጠውና በመካከለኛው ምስራቅ ተአምራዊ ከተሞችን የማዋለድ እቅድ ያለው ፕሮጀክት የጋዛን መልሶ ግንባታ ያከናውናል የሚለው ነጥብ ከዚህ ቀደም ዶናልድ ትራምፕ ጋዛን ወደ መዝናኛ ከተማነት እንቀይረዋለን፣ ሕዝቡም ወደ ሌላ ቦታ ይሰፍራል ከሚለው ነጥብ ጋር አይጣረስም ያሉ ሰዎች አሁንም ቢሆን ጋዛውያን ዋስትና የላቸውም የሚለውን እየጻፉ ናቸው። እንዲያም ሆኖ የስምምነቱ ዐሥራ ሁለተኛ ነጥብ ይህንን ጥርጣሬ በሚመልስ አኳን ተቀምጧል። ማንም ሰው ከጋዛ እንዲወጣ አይገደድም፤ ከጋዛ ለመውጣትም ሆነ ወደ ጋዛ ለመግባት የሚፈልግ ማንኛውም ፍልስጤማዊ የመረጠውን ለማድረግ ሙሉ ነፃነት ይኖረዋል በማለት ቁልጭ አድርጎ አስቀምጦታል። ሐማስ ራሱን ለማክሰምና በጋዛ አስተዳደር ላይ ላለመሳተፍ የተስማማው ደግሞ በዐሥራ ሦስተኛው አንቀጽ ነው አንቀጹ ቃል በቃል እንዲህ ይላል ሐማስም ሆነ ሌሎች የሐማስ አንጃዎች በቀጥታ በተዘዋዋሪም ሆነ በማንኛውም መንገድ በጋዛ አስተዳደር ላይ ምንም አይነት ተሳትፎ እንደማይኖራቸው ተስማምተዋል። የምድር ስር መተላለፊያ ዋሻዎችና የጦር መሳሪያ ማምረቻ ተቋሞችን ጨምሮ ሁሉም የወታደራዊ የሽብርና የማጥቂያ መሰረተ ልማቶች በሙሉ ይወድማሉ፣ ዳግምም አይገነቡም። በገለልተኛ ኃይል ተቆጣጣሪነት ሐማስ የጦር መሳሪያዎችን ሙሉ በሙሉ ማስረከብና ትጥቅ መፍታትን፣ የጦር መሳሪያዎቹን ለሐማስ የሸጡ ሀገራት መልሰው እንዲገዟቸው የማድረግ እንዲሁም በገለልተኛ ወገን ተቆጣጣሪነት የሐማስ ወታደሮችን ከህዝብ ጋር በሰላም የመቀላቀል ሂደትም ይኖራል። አዲሲቷ ጋዛም ሙሉ በሙሉ የኢኮኖሚ ብልጽግና ለማረጋገጥና ከጎረቤቶቿ ጋር በሰላም አብራ የምትኖር እንድትሆን የምትተጋ ትደረጋለች። ይህ በአንቀጽ 13 የሰፈረው ሐሳብ ነው። ይህ አንቀጽ በጋዛ ምድር ሐማስ የሚባለውን ታጣቂ ኃይል ሙሉ በሙሉ የሚያጠፋ ሲሆን፣ ይህንንም ታጣቂ ኃይሉ ተስማምቶበታል ተብሏል። የ38 ዓመቱ ታጣቂ ኃይል ሐማስ መሪዎችን መፍጠር መሥዋዕትነትን መክፈል የማይሰለቸው የጋዛው ቡድን ከዚህ በኋላ ህልው ላለመሆን ከእስራኤል ጋር ተፈራርሟል። ይህም ጋዛ አንድ አሽታጣቂ ኃይል የማይኖርበት ሐማስ የተባለ ቡድን የማይገኝበት የሲቪል መስተዳድር ይቋቋማል ብለው ከሁለት ሳምንት በፊት በኒውዮርክ የተናገሩት ኔታንያሁ ዕቅዳቸው እንደሰመረ የሚያሳይ ነው ሐማስ ት አትሮሲቲ ኦክቶበር 7 ኤጌን ኤጌን ኤጌን ኖ ማተር ዲሚኒሽድ ር ፎርስ ዛትስ ዋይ እስራኤል ማስት ፊኒሽ ዘ ጆብ። ከሁለት ሳምንታት በፊት ጦርነቱ የሚያበቃው እስራኤል ጋዛን ከሃማስና ትጥቆቹ ነፃ ስታደርገው እንዲሁም ታጋቾቹ ሲለቀቁ ነው ያሉት ኔታንያሁ፣ በሰላም ስምምነቱ ይህንን አሳክተዋል። በጋዛ ኢንተርናሽናል ስታብላይዜሽን ፎርስ አይኤስኤፍ የሚባል ዓለም አቀፍ የሰላም አስከባሪ ኃይል እንደሚሰፍር የሚገልጸው ስምምነቱ፣ ይህም አሜሪካ ከአረቦችና ከሌሎች አገራት ጋር ሆና የምታቋቁመው ይሆናል ሲል ያስቀምጣል። ይህ ኃይል ከፍልስጤማውያን መካከል መርጦ ፖሊስ ያሰለጥናልም ይላል። ይህ የፖሊስ ኃይልም ከእስራኤልና ግብፅ ወታደሮች ጋር በመሆን የድንበር ጥበቃ ስራም የመስራት ኃላፊነት እንደሚኖረው ደንግጓል። የእስራኤል ሰራዊት ጋዛን ሙሉ በሙሉ ለቆ የሚወጣው መቼ ነው ለሚለውና እንደ ሲሞትሪች ያሉ አክራሪ ይሁዲዎች እኛ ልንሰፍርበት ይገባል የሚሉትን ጋዛ እስራኤል ዳግም ላለመውረሩ ስለሚኖረው ዋስትና የሚገልጸው አንቀጽ አስራ አምስተኛው ነው። ቃል በቃል እንዲህ ይላል፣ እስራኤል ጋዛን አትወርም የራሷ ግዛትም አታደርገውም። ዓለም አቀፉ የሰላም አስከባሪ ኃይል በጋዛ ሙሉ ቁጥጥርንና መረጋጋትን ሲያሰፍን፣ ይኸው ኃይል ከእስራኤል ጦር ጋር ከቀጣናው ዋስትና ሰጪ አጋሮችና ከአሜሪካ ጋር ሲስማማ፣ ጋዛ ለእስራኤል ለግብፅም ሆነ ለራሷ ዜጎች ስጋት አይደለችም ብላ ስታምን፣ የእስራኤል ጦር ከጋዛ ሙሉ በሙሉ ለቆ ይወጣል። ይህ ማለትም እስራኤል በጋዛ ድንበር ዙሪያ የተቆጣጠረቻቸውን ቦታዎች ሙሉ በሙሉ ለቃ እስከምትወጣ ድረስ ከሽግግር መንግስቱ አካላት ጋር ወደፊት በሚስማሙበት መንገድ በተለያየ እርከን ለሰላም አስከባሪው ኃይል የምታስረክብ ሲሆን ጋዛ ሙሉ በሙሉ ከማንኛውም ሰርጎ ገብ የሽብር ስጋት ነጻ እስከምትሆን ድረስ ግን በጋዛ የድንበር ግዛት አካባቢ ለደህንነት ማረጋገጫ የሚሆኑ ጥቂት ቦታዎች ላይ ጦሯን አስፈራ የምትቆይ ይሆናል ይላል። የስምምነቱ ቀሪ አንቀጾች በጋዛ ስለሚኖር የልማት ስራ በፍልስጤምና እስራኤላውያን መካከል ሊኖር ስለሚገባው የህዝቦች ግንኙነትና መልካም ጉርብትና እንዲሁም ስለ ፍልስጤም አገር የመሆን እድል የሚያትቱ ናቸው። ይህ በግብፅ በካታርና በአሜሪካ አደራዳሪነት ተፈጸመ የተባለው ውል ሁለቱም አካላት ፈርመውበታል ተብሏል። የእስራኤል ካቢኔ ስምምነቱን ተቀብለነዋል ብሎ አጽድቋል። እንዳም ሆኖ ለስምምነቱ ዋስትና ሰጪ አገራት እንዳሉ ቢቀመጥም እነዚህ እነማን እንደሆኑ አይገልጽም። ላለፉት ሁለት ዓመታት ጋዛን ወደ ፍርስራሽነት የቀየረው በአስር ሺዎችን የቀጠፈውን ጦርነት ያስቆመው ስምምነት በግብፅ የቱሪስቶች ከተማ ሼርማርሸክ ተፈጽሟል። በዚያች የቀይ ባህር ሪዞርት ላይ ሶስት ቀናትን የፈጀ ድርድር ተካሂዶ ይህ ደም አፋሳሽ ጦርነት ሲቆም ካታርና ግብፅ አደራዳሪዎቻቸውን ሰይመዋል። ዶናልድ ትራምፕ ደግሞ የመካከለኛው ምስራቅ ወኪላቸውን ስቲቭ ዊትኮፍንና አማቻቸውን ጃሬድ ኩሽነርን መድበዋል። የኢቫንካ ትራምፕ ባል ነጋዴውና የቀድሞ የትራምፕ አማካሪ፣ ያ አማቱ ሁለተኛ ዙር ፕሬዚዳንት ሆነው ሲመረጡ ፖለቲካ በቃኝ ብሎ ዋሽንግተን ዲሲን የሸሸውና 1500 ኪሎ ሜትር ርቆ ፍሎሪዳ የገባው ነጋዴ በድጋሚ በዚህ ጉዳይ ላይ ታይቷል። ከዚህ ቀደም አብርሃም አኮርድ የሚባለውንና እስራኤልንና አረቦችን የሚያዋድደውን ስምምነት ለማፈራረም ደፋ ቀና ሲል የሚታወቅ የኢትዮጵያ ሕዳሴ ግድብን ከዓለም ባንክ ጋር ሆኖ ለማደራደር ሲጥር የነበረ ሰው ነው። ዶናልድ ትራምፕ ይህንን ጥያቄ ተጠይቀዋል። ለመሆኑ ጃሬድ ኩሽነርን መልሰው ያስገቡበት ምክንያት ምንድን ነው? እሳቸውም መለሱ። ጃሬድ ንቁ ሰው ነው። አብርሃም አኮርድን ነፍስ የዘራበት እሱ ነው። ትላልቅ የአረብ አገራትን ያንን ውል እንዲፈርሙ ያደረገው እሱ ነው። ያኔ እኔ በፕሬዝዳንትነት ቀጥዬ ቢሆን ኖሮ ዛሬ ኢራን የዚህ ስምምነት አካል ሆና ታይዋት ነበር። እናም ጃሬድ ብልህ ሰው ስለሆነ አካባቢውንም በሚገባ ስለሚያውቀው ሰዎቹንም ስለሚረዳቸው ተዋናያኑ ስለሚገቡት መድቤዋለሁ። ከነ ዊትኮፍና ሪቢዮም ጋር አስደናቂ ውህደት ፈጽሞ አሳይቷል። እስራኤላውያን ከዋሽንግተን በሰሙት ዜና ተደስተዋል። የጋዛ ነዋሪዎች በፈራረሱባቸው መስጂዶቻቸው ስር ሆነው በአርብጆም አዋ ዜማ ደስታን ሰምተዋል። ይህንን የሰላም ስምምነት ያፈራረሙት ዶናልድ ትራምፕ በእርግጥም በቴል አቪቭ ጎዳናዎችም ላይ ሆነ በፈራረሱት የጋዛ ሕንፃዎች ስር ደስታን ፈጥረዋል። እስራኤላውያን በከተሞቻቸው የእሳቸውን ፎቶዎች ይዘው በመውጣት ደስታቸውን ሲገልጹ ያስተዋለችው የቢቢሲ ጋዜጠኛ በዛሬው ቀን እየተወደሱ ያሉት ባለፉት ጊዜያት አያሌ ድል እንዳመጡ የሚናገሩት ኔታንያሁ ሳይሆኑ የሰላሙን መንገድ ያመላከቱት ዶናልድ ትራምፕ ናቸው ስትል የእስራኤላውያኑን ስሜትና የፕሬዚዳንቱን ሚና ገልጸዋለች። ዶናልድ ትራምፕ ከቀደሙት ፕሬዚዳንት ጆ ባይደን በላቀ ሁኔታ በእስራኤላውያን ይወደዳሉ ይከበራሉም የሚለው የቢቢሲው የስቴት ዲፓርትመንት ዘጋቢ ቶም ባትማን ኢራንን በመደብደብ ማገዛቸውን፣ ኢየሩሳሌም የእስራኤል ከተማ ነች ብለው ማወቃቸውንና ሌሎች ነገሮችን ጠቃቅሶ፣ ይህንን ሁሉ ውለታ ያደረጉት የአሜሪካው አለቃ ይህንን የውል ሰነድ እስራኤሎች እንዲቀበሉ ግፊት በማድረግ ሊደመጡና ተቀባይነት ሊያገኙ እንደሚችሉ አስቀድሞ ይጠበቅ ነበር ይላል። እናም 67100 ጋዛውያን ያለቁበት 1200 እስራኤላውያን የተገደሉበት 251 ይሁዶች የታገቱበት ኦክቶበር 7 2023 የተጀመረው የተጀመረው ጦርነት ይቆም ዘንድ የተፈረመው የሰላም ውል በእስራኤል ካቢኔ ጸድቋል። የጠቅላይ ሚኒስትር ኔታንያሁ ቢሮ ስምምነቱን በካቢኔው ካጸደቀበት ጊዜ አንስቶ በሚቆጠር 24 ሰዓታት ውስጥ ተግባራዊ ይሆናል ብሏል። ይህ ማለት የእስራኤል ጦር አሁን ከያዘው የጋዛ ግዛት ውስጥ 53 በመቶውን ለቆ ይወጣል ማለት ነው። በ72 ሰዓታት ውስጥ ደግሞ ሐማስ መጀመሪያ በሕይወት እንዳሉ የሚታመኑትን ሀያ ታጋቾች በመቀጠል የሞቱትን ከሀያ በላይ አስከሬኖች ያስረክባል ማለትም ይሆናል። የሰባዊ እርዳታው እንደገባ 200 ወታደሮች በአሜሪካ መከላከያ እየታገዙ የተኩስ አቁሙን አፈጻጸም ይገመግማሉ ተብሎም ይጠበቃል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።